ሰላም ሰላም፣ በመላው ዓለም የምትገኙ ምዕመናን ኢትዮጵያውያን እንዴት እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ፕሮግራማችንም ሆኖ ስለ አዛውንቱ ኢሳያስ አፈወርቅ እያሉ የሚያወሩ አክቲቪስቶች ናቸው። እስከ መቼ ነው እንደዚህ ህዝብን እያደናጋሪንና እያታላልን እያታላሊን የምንኖረው? በትግራይ ጦርነት የታስታውዙ እንደሆነ እነዚህ የባህላዊ ጀነራሎች እኛ ኢትዮፓ ነው አሻንፉም። ኢትዮፓ ማለት በሽማግሌና በኋላ ቀሪ ጀኔራሎች አትማራኪም፣ ማራኪም አገር አይትፋርሲም እያሉ የሚያወሩት ለምንድን ነው ግን ራሳችሁን በዚህ ደረጃ የምትሸውዱት? ለምንድን ነው ግን ኝ ሚ የምትሉት? ለኢትዮጵያ ህዝብ ለምን ግልጹ ላትነግሩት? አሁን ደግሞ በኢሳያስ አፈወርቂ ደግሞ ተነስታችኋል። እነዚህ አሮጌ መንግስቶች፣ አሮጌ ህዝቦች፣ አሮጌ አራጁ ጀኔራሎች፣ ኢትዮጵያ ለእነዚህ እጃት ተሳጢም ንቃቸዋላችሁ ዲዛብራላችሁ ይብላ ጦርነት እንዴት ነው እናንተ እየተረዳችሁ እና እየገባችሁ ያለው? ለምንድን ነው እንደ ትግራዋይ ትንሽ የማይረዳችሁ? በኢትዮ ኤርትራ ጦርነት ከተነሳ የሚሳተፉት ዓለም ናቸው፣ የዓለም ጦሮች እንዴ። አረ ነው የምትበላው ህዝብ ነው የሚያልቀው። ቀልዳለን የአረቦች ጉልበት መፈታተኛ ሜዳ ነው የምንሆነው። አሮጌ አሮጌ ሰውዬ ኢትዮጵያ ለዛ አረጀ ሰውዬ ብላ ወጣቱም መቀስቀሻ ነው ሽማግሌዎች ምናምን። ኢሳያስ አፈወርቂ ኮ የሀገር መስራች ነው መሪ እኮ ነው። መሳሪያ አንስቶ አይደለም የሚዋጋ ጭንቅላቱ ነው የሚወጋ። እንዲህ አረን ነው የሚያበሉ። አኬል ዳማ ነው የምትሆን ያቸው መሬት የኢትዮጵያን ሕዝብ እንኳን ሰብስበ ይዘ በፍቅር አንድ አድርገ ቢሆን አው አሁን የኢትዮጵያን ሕዝብ በፈረቃ ገለ ጨፍጭፈ የትግራይን ሕዝብ እንደ ሕዝብ በየቤቱ ሐዘን አስገብተ ከዛስ ኤርትራ ባህር ፊላጋ ባህር መጣ አልመጣ፣ የደም ባህር አሳይተህ ትግራይ ላይ እንዲህ ደፋር እኔ የኢትዮጵያ መከላከያ ያሳይ እናቴን ወንድሞሽ ናቸው። እነዚህ በረሃ ላይ ሲረሸኑ የነበሩት አባቶች፣ እናቶች ምናምን እነዚህ ናቸው ትዝ የሚሉ። እንዴት ነው ባህር አመጣለሁ ብዬ ከኢትዮጵያ ሰራዊት ጋር ብሬ አውሬ አውሬ ጋምዘ ያውም አብይ አህመድ በሚመራት ሀገር እንጭጭ እንጭጭ በሚመራት ሀገር ላይ ቀልዳለ ይዋጣላችሁ። ከፈለጋችሁ ግጠው። ኢሳያስ አፈወርቂ ዋዛ አርገዋል። ቁም ስቅልህን ነው የሚያበላ። ቁም ስቅልህን አሮጌ መንግስት ነው ይሄ እድሜ የጋፋ መንግስት ነው። እውነትህ ነ እርግጠኛ ነ እችን ፕሮፖጋንዳ ግ ሽመልስ አብዲሳ ነው የነገራችሁ። ቢራኑ ሙርቃኛው ኖ ማን ወንድም ጨሜዳ ኤርትራን ቢስሚላ በስማን ብለተኩስ የምትለው ሰራዊት አደለም። ልክ እንደ ኢትዮጵያ ሰራዊት ነው፣ አውሬ ነው፣ መቶ ነው የሚበላ ትቀልዳለን ስንገባ ስንጨፈጨፍ ስንገባ ስንጨፈጨፍ የሚለውን ታሪክ ነው የሚደግሙላችሁ። ያውም ትግራዋይን ሳትይዝ አስቧል። ትግራዋይ እንኳን ሰላም ሰላም ንደሊና ከም ኩሉ ጎረቤትና ንህና ተጋሩ ሰላም እዩ ዝንደሉ የደብረጽዮን አዲሷ ዘፈን ቀልዳለች። ኤርትራ አርጎች ናቸው ትላልቆች ናቸው የምትላቸው፣ አሁን እንደዛ የሚባል ነገር የለም። ኤርትራ ማለት እኮ ትግራይ ሆናለች እኮ የቲፒኤልኤፍ የበላይነት እኮ እየታየ እኮ ነው አሁን እኮ እጅ እኮ ተሳቷል እኮ በቃ። ትግራዋይ አንዴ ከቀመረልህ እንቅልፍ ነው ብታጥ። አሁን እነ ጌታቸው ረዳ ምናምን ተሰብስበው ሱዳን ሄደው አልፋሽጋን የሚያክል እንደገና ደግሞ ወደ ደቡብ ጎንደር አካባቢ ያለውን መሬት እንሰጣቸዋለን። ጦርነቱን አግዙን ለማለት ሱዳን ገብተዋል አሉ። ከዛ አማልዱን ነው አማልዱን ነው አገዳድሉን ነው ጌታቸው ግን በአስራ አንደኛው ሰዓት አብይ ብብት ውስጥ በመደበቅ በጣም አዝኛለሁ። አብይ አህመድ ለብብት ከሸታ ልክ እዛ ውስጥ መተቱ ደበቃለህ። ጉድፈላ ጉድፈላ ሐራ መሬት ብለ ደግሞ የሰበሰብካቸውን ትናንት ቪዲዮ ለቀውሳቸው አምሳ ስምንት የድሮን የኢትዮጵያ ሬንጀር የለበሱ ናቸው። የሆነ አርቲስት ተደሟል። በአማርኛ ጨፍሪ ጨፍሪ ጨፍሪ ጨፍሪ። ያ አንዳንድ ደግሞ እሱ ጋር አብሮ ጄኔራል አትለው ጉሬዝ አትለው አሳማ የመሰለ ሰውዬ፣ እሱ እንኳን ትግራዋይ አይኮንም። ከምዝህ በላይ ጄኔራል ትግራዋይ እየብልናል አቱን ሰባት ረበስማ እንታይ ዝመስል ሲልፋ ክርዲ ዝመስል በዛ ሙቀት ያንን ሬንጀር አልብሷቸው የትግራይን ባንዲራ ይዘዋቸው ቁሞ አልተደርድሮና ወይ አራ መሬት ከቲዲኤፍ ጋር ስታነጻጽራችሁ እኮ እነዚህ ጉንዳኖች ናቸው እኮ። ጉንዳን የመሬት ጉንዳን ታውቃላችሁ። አተ ቲዲኤፍ አቋሙን አላያችሁትም? እንደ ሬንጀር አለባ በዙ ምናምን ስልጠና ሰውነታችሁ ምን ምን እንደሚያቃቅል። እነዚህ ትክክለኛ ተጋር ኮራች። እነዚህ ከየት እንደመጡ አላውቅም። በጦርነቱ ጊዜ አልጋ ስር የተደበቁ እኩል ከመከላከያ ሰራዊት ጋር አንድ ወልዲያ ከወልዲያ አምልጠው ደሴ ከደሴ አምልጠው ሻሸመኔ ሲገቡ የነበሩ ተሰባስበው ሐራ መሬት ብለዋል። የደረቀ ብስኩት ይበላሉ። እሺ እሺ፣ ታዋጣችሁማ ሽናያለን። ሐራ መሬት። ውይ ሰሚዕና ያ ናይ ጄኔራል ደረፍቲ። ለምን ወደ ዘፈን ተመልሰ አትገባ? ዋንተ ወጣት አደለ በዛ ላይ ደግሞ የሚያምር ድምፅን ያል በተለይ ያ የጉራጊኛው ዘፈን ተመችቶኛል። ጨፍሪ ጨፍሪ ደንሽ ጨፍሪ የሚለው እዝናይ ትግራይ ሞርተር ትትኮሰልሃል እዩ ትጨፍሪ እዩ ወንድም፣ ይሄ መት እውነቴን እኮ ቀልድ የለም። ሐራ መሬት ያስደንሰዋል፣ በመድፍ ድምፅ ያስጨፍረዋል። አሁን ይመጡላል ቲዲፍቲዲፍን ሁሉም ትግራዋይ እኮ ያውቀዋል፣ አቋሙን ያውቀዋል። እንኳን አይደለም ትግራዋይ ሆኖ ጠላቶቹ ያውቆታል። በከላሽንም ታንክ የሚማርክ እኮ ነው። ቪዲዮ እየቀረጸ ያው ሰንሰለቱ ተመጥሷል ተመጥሷል፣ ጠጋበል ቦምብ ላቅበት፣ ቦምብ ላቅበት፣ የእጅ ቦምቡን ንቅል እያደረጋይተዋል በላይ በኩል ተንጠላጥሎ ይህ እኮ ነው ዜ የትግራይ ሰራዊት ሐራ መሬት

ኣብዛ ዕብዲ መፅኹም ኣጣል ዘይተህልዩ ደግሞ እኮ ቁጥራቸው ከሰማንያ ይበልጥም እኮ ተደርድረው ደግሞ ኣርቲስትና የሆነ ነጭ የለበሰ አንድ ጀኔራል ነው፣ ኣጃቢ ነው የሚባለው እየዞረ ይሽከረክራቸዋል ያያቸዋል ምናምን

ያጌታቸው ለአብይ ላብይ አህመድ መደለያ ያመጣቸው ናቸው ግን የኢትዮጵያ ወታደር መጨረሻን እናይላለን። ከኤርትራ ጋር ደግሞ ናይ ደብረ ጽዮን ናይ ሰላም ጉዳይ ናይ ደብረ ጽዮን ናይ ሀገር ጉዳይ የኢትዮጵያ እንጀራ ገመድ እየተበጠሰ ነው። በተለይ ኤርትራ አንዴ ሞሳሪዋ ከሳበች አለቅ ኢትዮጵያን በትነን በታትነን እንገዛታለን ብለዋል ኢሳያስ አፈወርቂ። አሁን አብይ አህመድ እውነት ለኢትዮጵያ ሕዝብ ክብር ካለ እውነት ለሕዝብ የምታዘን ከሆነ ቀስ ብለ ስልጣን ለቅቀ ላጥ ማለት ነው። አገሪቷል አገሪቷ ለነ ልደቱ አያሌው ውሰተ እነሱን እነሱ ይሻላሉ። ልደቱ አያሌው ኢትዮጵያ እንዳትፈርስ በተለይ በዚህ ሰዓት ቲፒኤልፍ ድምትነቁ ሰዎች ኢትዮጵያን ለማፍረስ ነው ብሏል። እንደ ቀላል እነዚህ አሮጌዎች እንጨፈጨፋቸዋለን። እነዚህ ሽማግሌዎች ምናምን፣ ቀልድ የለም። ማን ነው ቴክስት የሚያደርገው? ወንድም የዋ ቴክስት ምንድና ወይ መዳሜ ናት? እረ ተው፣ ደውሉ በእናታችን። ፖለቲካ እየተነተንኩት ነው። ይሄ ፖለቲካ ፍንጭሕቅሕ እያረጉት እኮ ነው እያወራሁት እኮ ነው። እና ወንድሞቼ ማሮኬ ውዶቼ የኤርትራ ጦርነት እንደ ቀላል የሚታይ አይደለም፣ ከም ቀልል የሚታይ አይደለም። ሁላችሁ ታውቁታላችሁ። ሓርዓችሁ ትበላላችሁ፣ ሓርዓችሁ ነው የምትበሉት። የኤርትራ ጦርነት ፍልይ ይላል እኮ ፍሉይ እኮ ነው። አላያችሁትም? እንዲህ እንዴት ሓጨውጨው ስትሉ የነበረ የትግራይ ጦርነት፣ በትግራይ ጦርነት ያ ሁሉ ወታደር አሰልፋችሁ ያ ሁሉ አገር ጋብዛችሁ ያውም ቴክኖሎጂ አለን ብላችሁ መጨረሻችሁ የሀገራችሁ ኢኮኖሚ ድቅቅቅ አርጋችሁ የዶክተር ደሞዝ መክፈል አቅታችሁ አንድ የኢትዮጵያ ቴሌኮምን ሽጣው አንድ ኤርፖርት አየር እንሽጣ እያላችሁ እዚ ደረጃ የደረሳችሁት እኮ የትግራይ ጦርነት። አሁን ደግሞ ስትጀምሯት በቃ በቃ ዱፍን ኢትዮጵያ ሽጣችሁ ነው የምትዋጉት። የዛኔ ሀገራችሁ ትወትናላችሁ። ኢትዮጵያውያን፣ በተለይ ኢትዮጵያ ወዳዶች ለአብይ አሕመድ ለኢሳያስ ሚዝተው ጠጠው አድርጎ ከስልጣኑ ወርዶ የሽግግር መንግስት አዘጋጅቶ ለሕዝቡ ይቅርታ ጠይቆ ከሀገር ፎርጥጦ ካልሆነ መስተክር እጅ ቀይ ባር ምናምን ምትል የስልጣን ማራዘሚያ የኢትዮጵያን ሕዝብ የማጥፊያ ኢትዮጵያንን መበተኛ የደም መሬት ዓለም ላይ ታይቶ የማይታወቅ ሰቆቃ ረሃብ፣ ይሄ ነው መጨረሻ፣ ይሄ ነው። ይህ ሰውዬ ድምጥማጣችንን አጥፍቶ ኢትዮጵያን አሁን ካልነቃነና እንዲ አዲስ አበባ ተብለጨለጨች አዲስ አበባ ለማች ቴክኖሎጂ ምናም የለም ቴክኖሎጂ የትኛውን ትን ነው ቴክኖሎጂ የትምህርት ሚኒስትር እኮ አገር ጠል እኮ ናቸው ይሄ ቦርጫሙ ሰውዬ እኮ ናቸው እሳቸው ያስተማሩትስ ቴክኖሎጂ ተምሯ እሺ ከዛስ በቴክኖሎጂ ሊዋግ እወይ ምዕባለ አሜሪካ እንኳን በቴክኖሎጂ አልዋጋም እንኳን ኢትዮጵያ አይተናል እኮ አፍጋኒስታን እኮ ድሮንም አልበገራቸው። አሜሪካ እንኳን አፍጋኒስታን በቴክኖሎጂ ቴክኖሎጂ እዋጋለሁ ብላ እንደ እናንተ ጠብርራ አላወራችም። ፍጎች ከየትኛው በረታ ምልጣችሁ ሞታችሁ ነው ቴክኖሎጂ ቴክኖሎጂ። እነዚህ ሽማግሌ ቶው ሰላም ስጥን

ሬሳ ለቃሚ ሆነ ትቀራለች። በየሁሉ ቤታችን እንደ ትግራይ ልክ እንደ ትግራይ ገና እኮ ነው። የትግራይ ግፍ እኮ እናንተ አልጨረሳችሁትም። አብይ አሕመድ እያለ ሁላችሁ ቤት ሀዘን ሞከራ ያስገባባችኋል። ሁላችሁ ቤት ቀላል አድርጋችኋል። ለስልጣኑ ሲል እንዳለ የኢትዮጵያን ህዝብ ያጠፋል። ብቻው ነው ኢትዮጵያ ላይ ቁጭ ማለት የሚፈልገው። አገራችን ትላልቅ ቴክኖሎጂ መራቀቂያና መሞከሪያ ነው የሚያደርጓት። ብዙ አገሮች እኮ አሉ። ቀይ ባህር ላይ ተሶፍስፎ ቁጭ ብለው ያሉት ኢሳያስ አፈወርቅ፣ አሰብ የሚባለው ግመል ውሃ ይጠጣበታል ምናምን እንዲ፣ ስንት ሰው ይፈልጉታል። ሁሉ ዓለሞች ናቸው የሚፈልጉበት፣ እዛ ወታደራቸው ቁጭ ለማድረግ ከዛ እኛ ኢትዮጵያውያን መቶ ሚሊዮን ህዝቦች ነን እና ሞቶ ምናምን ሚሊዮን ህዝብ እንደ በግ እየነዳሉ ታመጣቸው ነው። ታክቶታል የኢትዮጵያ ህዝብ። ጦርነት አስጠልቶታል የኢትዮጵያ ህዝብ። ረሃብ ላይ ነው የኢትዮጵያ ዶክተሮች፣ ረሃብ ላይ ናቸው። የመንግስት ሰራተኛዎች፣ መምህሮች ሁሉ ረሃቦች ናቸው። ወጣቱ ከሊቢያ ላይ እኮ አላያቸውም። ምን መዋጮ መዋጮ፣ ቲክቶክ ላይ እየገቡ በሊቢያ ልጅ ሄየ መዋጮ መዋጮ። አሁን እኮ የኤርትራ ወጣቶች በሊቢያ መሄድ አቁሞ ኢትዮጵያን ተጋዙ። ትክክል፣ በቃ የኢትዮጵያ የነበረች ወደ ኤርትራ፣ ኤርትራ የነበረች ወደ ኢትዮጵያ ተቀየረች። አሁን ወጣቱ ወደ ሊቢያ ከሆነ ወደ ሊቢያ ከሆነ በቃ እየተጋዙ ከሆነ ስደት ሆነች እኮ አገራችን በቃ፣ ረሓብ ጥምየት፣ ብራጡ ዘራፊ በዛ። ይሄንን ሀገር ይዘህ ነው ባሕር አስመልሳለሁ ምትለው? ባህር ምታስመልሰው እኮ ሀገር ጠንካራ ስትሆን፣ ወታደር ጠንካራ ሲሆን እኮ ነው ኢትዮጵያ ወታደር ይሄ የትግራይ ወታደር በልምጭ አባታችን ሙርከኛ ነው እኛም ተማርከናል ሲያስብሉት የነበሩት